ሰላም ጤና ይስጥልኝ። ውድ የዩቲዩብ ቻናል የተከታታዮች እንኳን ሰላም መጣችሁ። ጥሩ ጊዜያትን አሳልፋችኋል ብዬ ተስፋ አደርጋለሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ጠቃሚ የሆነ መረጃዎችን የሚያገኙበት ዩቲዩብ ቻናል ስለሆነ ሰብስክራይብ ያደርጉ። በዛሬው ቆይታችን የምንመለከተው እንግዲህ ስለ ማርበርግ ቫይረስ በሽታ ነው። ቀደም ያሉ ሶስት ቪዲዮዎችን ሰርችላችሁ ነበረ። በመጀመሪያው እንግዲህ አጠቃላይ የሆነ መረጃን ለመስጠት ሞክር የነበረ፣ ከዛም ደግሞ ምን አይነት ምልክቶችን እንደሚያሳዩ በሁለተኛው ቪዲዮ ሰርች የነበረ፣ በሶስተኛው ቪዲዮ ላይ ደግሞ የመተላለፊያ መንገዶችን አይተን ነበረ። በዛሬው ቆይታችን እንግዲህ የመከላከያ መንገዶቹ ምን እንደሆኑ እንመለከታለን። እስከ ፍጻሜው ድረስ በጥሞና ይከታተሉኝ። ስለ ማርበርግ ቫይረስ እና ነሳ እንግዲህ በጣም ከባድ ከሆኑት የቫይረስ በሽታዎች አንዱ ነው። ሄሞሮጂክ ቫይረስ የምንለው ታይፕ ውስጥ የሚመደብ ነው ይሄ ማርበርግ ቫይረስ እንግዲህ፣ ከኢቦላ ቫይረስ ጋር በጣም ቅርብ ግንኙነት ያለው ቫይረስ ነው። ያ ማለት እንግዲህ የሰውነት በጣም ከባድ የሆነ የደም መፍሰስን የሚያስከትል ትኩሳት፣ ከባድ ህመምና ሞትን ሊያስከትል የሚችል የቫይረስ በሽታ ነው። ለማርበርግ ቫይረስ እንግዲህ ምንም አይነት ህክምና የለውም። ይሄንን ስል እንግዲህ ለማርበርግ ቫይረሱን የሚገድል መድኃኒት የለም ነው እንጂ ተጨማሪ ሰፖርቲቭ ትሪትመንቶች አሉ። ግን የማርበርግ ቫይረስን የሚገድል መድኃኒት እስካሁን ድረስ አልተዘጋጀም። እንዲሁም ደግሞ ክትባትም እስካሁን አልተዘጋጀለትም ማለት ነው። አፕሮቭድ የሆነ ክትባት የለውም። የማርበርግ ቫይረስ በሽታ ማለት ነው። ያለ ምልክት እንግዲህ ብዙ ሰዎች አንዴ በማርበርግ ቫይረስ ከተያዙ በኋላ ያለ ምልክት ከሁለት እስከ ሀያ አንድ ቀናት ሊቆዩ ይችላሉ። በዚህ ወቅት እንግዲህ ይሄንን ኢንኩቤሽን ፔሪየድ ብለን የምንጠራው ነው። ይሄ ኢንኩቤሽን ፔሪየድ ላይ ሆነው እንግዲህ ከአንድ ሰው ወደ ሌላ ሰው ማስተላለፍ አይችሉም። ምልክት ማሳየት በሚችሉበት ጊዜ እና ከሰውነቶቻቸው ፍሳሽ በሚወጣበት ጊዜ ይሄ ማርበርግ ቫይረሱ አብሮ ስለሚወጣ የዛኔ ማስተላለፍ ይችላሉ። በኢንኩቤሽን ፔሪየድ ላይ እና ምንም አይነት ምልክት የማያሳዩ ከሆነ ግን በሽታውን ሊያሳልፉ አይችሉም ማለት ነው። ትናንትና በደረሰኝ መረጃ እንግዲህ ህዳር አስራ ሁለት ላይ የጤና ሚኒስቴር ያወጣው አንድ መግለጫ አለ። ያም እንግዲህ እስካሁን ድረስ ምርመራ የተደረገላቸው ሰዎች የላቦራቶሪ ምርመራ የተደረገላቸው ሰዎች በጥርጣሬ ማለት ነው የማርበርግ ቫይረስ በሽታ አለባቸው ብሎ ተጠርጥረው አርባ ስድስት ሰዎች የላቦራቶሪ ምርመራ ተደርጓል። እስካሁን ድረስ ከነዚህ አርባ ስድስት ሰዎች ደግሞ ስምንት ሰዎች ቫይረሱ ተገኝተባቸዋል ተገኝቶባቸዋል። ከዛም ደግሞ ቫይረሱ ከተገኘባቸው ሰዎች ደግሞ አራት ሰዎች ህይወታቸው ሲያልፍ፣ አራት ሰዎች ደግሞ ህክምና ላይ እንዳሉ ምዝገባ እንትን ወጥቷል፣ መረጃ ወጥቷል ማለት ነው። ስለዚህ በጣም ከፍተኛ የሆነ መጥፎ በሽታ ነው እና ራስዎትን ይንከባከቡ ይጠንቀቁ። ስለዚህ በዛሬ ቪዲዮ ላይ ምን አይነት መንገዶችን በማድረግ እንጠነቀቃለን የሚለውን እናያለን። መከላከያ መንገዶቹን በመጀመሪያ ስናይ እንግዲህ ቅድም እንዳልነው የሚተላለፍበት መንገድ እንግዲህ ብዙ ጊዜ ይህ ማርበርግ ቫይረስ ከእንስሳት ነው። እሱም ደግሞ ከነዚህ ከሌሊት ወፎች ናቸው፣ ፍሩት ባት የምንላቸው በተለይም ደግሞ የግብጽ ስፒሽስ የሆኑት ማለት ነው እና ከነዚህ ፍሩት ባቶች ወይም የፍራፍሬ የሌሊት ወፎች እንደገናም ደግሞ አንዳንድ ፕራይሜቶች አሉ። እነዚህ ጦጣ ዝንጀሮዎች ማለት ነው። ከነሱ ናቸው ወደ ሰው የሚተላለፉት ማለት ነው። ስለዚህ እነሱ የሚገኙበት ቦታ ላይ በመሄድ ሰዎች ከነሱ ምራቅ ሊሆን ይችላል፣ ስጋ ሊሆን ይችላል፣ ሽንት ወይም ሰገራ ሊሆን ይችላል፣ ከነሱ ጋር ግንኙነት በሚኖርበት ጊዜ ወደ ሰዎች ሊተላለፍ ይችላል ማለት ነው። ይሄ የማርበርግ ቫይረሱ በሽታው ማለት ነው። እነዚህ ደግሞ የሌሊት ወፎች እና እነዚህ ፕራይሜቶች ወይም እነዚህ ጦጣ ዝንጀሮዎች የሚገኙባቸው ቦታዎች አሉ። ስለዚህ እነዚህ የሌሊት ወፎች ናቸው በዋነኛነት የሚያስተላልፉት። እነዚህ የሌሊት ወፎች እንግዲህ በዋሻዎች እና ይህ የማዕድን ማውጫ ማይኒንግ ኤሪያዎች አሉ። እነዚህ ዳርክ የሆነ ሴክሉድድ የሆነ ቦታዎች፣ ብዙ ጊዜ ዲስተርብድ ያልሆኑ ቦታዎች እነሱ ጋር ነው የሚኖሩት እንግዲህ እነዚህ የባቶች ወይም የሌሊት ወፎች። ስለዚህ እነሱን አካባቢ እንግዲህ ሰዎች በሚሄዱበት ጊዜ ከድሮፓቸው ጋር ወይም ከሽንታቸው ጋር እና ከሰገራቸው ጋር ግንኙነት ሊኖራቸው ይችላል። በዛም የተነሳ ሊያዙ ይችላሉ ማለት ነው። ስለዚህ ማድረግ ያለባችሁ ነገር ቢኖር እነዚህ ዋሻዎች እና የማዕድን ማውጫዎች እንደገናም ደግሞ በጣም እነዚህ ጃንግሎች ውስጥ አለመሄድ እና ኮንታክት አለማድረግ ያስፈልጋል ማለት ነው። ራሱን ፕሮቴክት ለማድረግ ይህ አንዱ የመከላከያ መንገድ ነው ማለት ነው። ሌላኛው የመከላከያ መንገድ እንግዲህ የማርበርግ ቫይረስ ያለባቸው ሰዎች ጋር ንክኪ አለማድረግ ግዴታ። መነካካት ካለባችሁም እንግዲስ የራሳችሁን ፕሮቴክቲቭ ምስንትኖች መጠቀም አለባችሁ። ፕሮቴክቲቭ የሆኑ ኢኩፕመንቶችን መጠቀም አለባችሁ ማለት ነው። ለምሳሌ ማስክ ማድረግ አለባችሁ። ማስክ የተባለበት ምክንያት እንግዲህ ብዙ ጊዜ በእጅ ተነክታችሁ ድንገት አፍንጫችሁ አካባቢ ያሉ ሚከስ ሜምብሬኖች አሉ። አፍ አካባቢ በውስጥ አፍና በአፍንጫዎችን ውስጣችን የሚገኙ ማለት ነው። እንደገና አይኖቻችን አካባቢ ያሉ እነሱ ሚከስ ሜምብሬኖች የመነካካት ማለት እንግዲህ ዳይሬክትሊ ወደ ሰውነት እንዲገቡ ያደርጋል ማለት ነው። እነዚህ ቫይረሶች ቆዳዎቻችን ላይ ደግሞ የሆነ ትንሽ እየተቆረጠ ነው ከት የሚኖር ከሆነ ወደ ሰውነቶቻችን እንዲገባ ያደርጋል ማለት ነው። ስለዚህ ራሳችንን መንከባከብ አለብን። ራሳችን መጠቀቅ አለብን ማለት ነው። ስለዚህ እነዚህ በማ ማልቲክ ቫይረሲቲ ሰውን የሚንከባከቡ ከሆነ እና ለእነሱ ኬር የሚያደርጉ ከሆነ መከላከያ መሳሪያዎችን መጠቀም አለባቸው። ልክ እንደ ማስክ፣ መነጽሮች እነዚህ ጉግሎች ማለት ነው። እንደገናም ደግሞ ጓንቶችን በደንብ ማድረግ ያስፈልጋል ማለት ነው። ስለዚህ ከሰውነቶቻቸው የሚወጣ ፍሳሾችን በተቻለ መጠን አለመንካት። መንካት ካለቦት ግን እነዚህ ፕሮቴክቲቭ ግሮችን ተጠቅመው ነው ስለዚህ ጓንት አድርግ ያለው ብሎ ራሱ መንካት አያስፈልግም ማለት ነው። ብዙ ጊዜ ግዴታ ካልሆነባችሁ በስተቀር በፍጹም መንካት የለባችሁ ማለት ነው። ከነሱ ምራቅ ጋር፣ ከነሱ ሰገራ ጋር፣ እንደገና ደግሞ እያስታወኩት፣ ትውከት ሊሆን ይችላል፣ ሽንት ሊሆን ይችላል፣ ደምም ሊሆን ይችላል። ስለዚህ መነካካት አያስፈልግም ማለት ነው በቻላችሁት መጠን ግን ግዴታ ከሆነ መነካካት ካለባችሁ እና መንካት ግዴታ ከሆነባችሁ ራሳችሁን መጠበቅ አለባችሁ ማለት ነው ስለዚህ ራሳችሁን መሸፈን አለባችሁ ፌስ ሺልድ ካለ እነዚህ ፌስ ሺልዶችን ፌስ ሺልድ ከሌለ ጎግሎች የሚያደርጉ ከሆነ ጎግሎችን ጎግል ከሌላችሁ ደግሞ መነጽር ማድረግ እንዳትረሱ ግላብ ያድርጉ እና ፌስ ማስክ ቢጠቀሙ ማለት ነው ይህ አንዱ የመከላከያ ዘዴ ነው ማለት ነው ሌላኛው የመከላከያ ዘዴ ደግሞ እነዚህ ከተበከሉ ሰዎች ጋር እንዳልነው ነው ንክኪ ፈሳሾችን መጠንቀቅ አለባችሁ ማለት ነው ከነሱ የሚወጣው ልክ ደም ሊሆን ይችላል። በአፍንጫቸው ደም ሊወጣ ይችላል። በጆሮአቸው፣ በድዳቸው፣ በሚያስታውኩት ራሱ ደም የቀላቀለ ሊሆን ይችላል። የሚወጣው ሰገራ ወይም ተቅማጥ በተሪ በጣም ከባድ የሆነ ውሃማ የሆነ ተቅማጥ፣ ደም የቀላቀለ ተቅማጥ ያስቸግራቸዋል። እንደገና ደግሞ ትንሽዬ ቆዳቸው በሚነካበት ጊዜ ወይም በሚቧጨርበት ጊዜ በጣም ሊደማ ይችላሉ። ደማቸው ላያቆም ይችላል። ስለዚህ ከነዚህ ነገሮች ጋር ንክኪ አያደርጉ ይመከራል ማለት ነው። ግንኙነት አለማድረግ ሙሉ በሙሉ አለማድረግ ማለት ነው ግን የሚያደርጉላቸው ከሆነ ግን ራሶትን ፕሮቴክት ያድርጉ። ራሶትን በደንብ ማስክ ይልበሱ፣ ጎግል ያድርጉ። እንደገናም ደግሞ የእጅ ግላቭ ያድርጉ ማለት ነው፣ ጓንት ያድርጉ። ሌላኛው ደግሞ እነዚህ መከላከያ መንገዶች እንግዲህ ከበሽታው ያለባቸው ሰዎች ማለት ነው ጋ የግብረ ስጋ ግንኙነት አለማድረግ ነው። የግብረ ስጋ ግንኙነት በፍጹም አለማድረግ በጣም አንዱ የመከላከያ መንገድ ነው ማለት ነው። ስለዚህ ለምን ቢባል ቫይረሱ በወንድ ዘር ውስጥ እንደገናም ደግሞ በሴት የብልት ፈሳሾች ውስጥ ይገኛል። እነዚህ ፈሳሾች ከአንድ በሽተኛ ካለበት ሰው ወደ ጤነኛ ሰው ስለሚያስተላልፉ ማለት ነው እንግዲህ የግብረ ስጋ ግንኙነት የሚያደርጉ ከሆነ ራሶትን ፕሮቴክት ያደርጉ፣ ኮንዶሞችን ይጠቀሙ። የግብረ ስጋ ግንኙነት ማድረግ የማይችሉ ከሆነ በፍጹም ማድረግ የለቦትም ማለት ነው። የግብረ ስጋ ግንኙነት የማይፈጽሙ ከሆነ ራሶትን በጣም ፕሮቴክት ማድረግ ይችላሉ ማለት ነው። ሌላኛው ደግሞ ማወቅ ያለባቸው ነገር በወንድ አንዴ ድኝ ያለው ብለው የሚያስቡ ከሆነ እንትን ማለት ጥሩ የሆነ ስሜት የሚሰማት ከሆነ ልክ በሽታው ለቆኛል ብለው የሚያስቡ ቢሆን ራሱ በወንድ ዘር ውስጥ በወንድ ዘር ፈሳሽ ውስጥ ለብዙ ወራት ሊቀመጡ ይችላሉ፣ ለብዙ ጊዜያት ሊቀመጡ ይችላሉ። ስለዚህ ከቫይረሱ ተይዞ ከነበረ ወንድ ወደ ሴት የመተላለፍ እድሉ በጣም ከፍተኛ ነው ማለት ነው። ግን አንዳንድ ጥናቶች እንዳመለከቱት ግን ለረዥም ጊዜ በሴቶች የማህፀን ይሁን የብልት ፈሳሾች ያን ያህል ጊዜ የመቆየት ባህሪ የለውም፣ ግን በወንዶች ላይ ለብዙ ጊዜ ይሄ የዘር ፈሳሽ ሊቆይ ስለሚችል ራስዎትን መጠንቀቅና መንከባከብ አለቦት ማለት ነው። ስለዚህ ምንም ያህል ጤነኛ ስሜት ቢሰማዎትም ከሰዎች ጋር መገናኘት የለቦትም ማለት ነው። ከቻሉ ማቆም ግብረ ስጋ ግንኙነት አለማድረግ፣ ካልቻሉ ደግሞ ኮንዶሞችን ቢጠቀሙ ይመከራል ማለት ነው። ይህ ይህ አንዱ የመከላከያ ዘዴ ነው። ሌላኛው ደግሞ ይህ የማርበርግ ቫይረስ ወረርሽኝ የተከሰተበት ቦታ ላይ የሚኖሩ ከሆነ ወደዛ ደግሞ ሄደው ከሆነ በስራ አማካኝነትም ሊሆን ይችላል። ለምሳሌ ኢትዮጵያ ውስጥ ወደ ጂንካ ከተማ የተካሄደው ይሄ የቫይረስ የተከሰተው ማለት ነው። ስለዚህ ወይ ወረርሽኝ የተከሰተው ስለዚህ ወደ ደቡብ ክልል ወደ ጂንካ ከተማ የሄደው ከሆነ ራሱ ወደዚህ ቦታ ከሄዱ ለሀያ አንድ ቀናት ራሶትን መመርመር ያስፈልጎታል ማለት ነው። ስለዚህ እነዚህ ምልክቶች አሉ ወይ? ለምሳሌ የደም መድማት ሊሆን ይችላል። በአፍንጫ፣ በድድ በእንትን ደም ፈሶኛል ወይ የሚለውን ማወቅ አለበት። ሌላ ደግሞ ትኩሳት ነው። ዋነኛ እንደ መገለጫ ትኩሳት እና የደም መድማት ነው ማለት ነው። ስለዚህ እነዚህ ደግሞ በሰውነት ላይ የሚወጡ ራሾች አሉ ወይ? እስፔሻሊ፣ በእንትን ላይ በደረት ላይ በሆድ ላይ በጀርባ ላይ የሚወጡ እነዚህ እንትኖች አሉ ማለት ነው። ራሽ ራሽ ማለት ሽፍታዎች ማለት ነው። በአማርኛ ሽፍታዎች ብለን እንጠራዋለን። አንዳንዶቹ ከፍ ያሉ ሊሆኑ ይችላል። አንዳንዶቹ ደግሞ ፍላት፣ ሰውነት ላይ ብቻ ከፍ ያሉ ሰውን በእጃችን ፊልም ማናደርጋቸው የራሽ አይነቶች አሉ ማለት ነው። ሁለቱም አይነት የራሽ አይነቶች ወይም ሽፍታ አይነቶች ሊኖር ስለሚችሉ በደረት እና በጀርባ ላይ ሊከሰት ይችላል ማለት ነው። በአብዛኛው ጊዜ ስለዚህ እነዚህን አሉብኝ ወይም ብሎ ማወቅ ራስ ምታት በጣም በራስ ምታት የጉሮሮ ህመም ሊከሰት ይችላል። እንደገና ደግሞ በጣም በጣም ማስታወክ እና በጣም ከባድ የሆነ ተቅማጥ ውሃ የያዘ ሊሆነ ተቅማጥ ሊከሰት ይችላል ማለት ነው። እንዲሁም ደግሞ ኮንፊውስድ ሊሆን ይችላሉ። ራስን አለማወቅ ላይ ኮንፊውስድ መሆን ማለት ነው። ስለዚህ እነዚህን ምልክቶችን ለሀያ አንድ ቀናት እራስዎትን መመርመር ያስፈልግዎች አለ ወይ ይሄኛው ሲምፕተም ወይም ምልክት እኔ ላይ አለ ወይ ብለው ማወቅ ያስፈልግዎታል። ከዛ በኋላ ግን እነዚህ ምልክት የሚያዩ ከሆነ ቶሎ ብለው ወደ ሕክምና ቦታ እርዳታ መጠየቅ ያስፈልጋል ማለት ነው። ለም መሰላችሁ ብዙ የሚያስታውቁ ከሆነ እና ብዙ በሰገራ መልክ ወይም በተቅማጥመጥ ከሰውነቱ ብዙ ፍሉድ የሚወጣ ከሆነ ግዴታ ፍሉድ ሪፕሌስ መደረግ አለበት፣ ወይም ፈሳሹ መተካት አለበት። በጣም የሚደሞት ከሆነ ደግሞ የደም ፕሮዳክቶች የደም ለእርስዎ መለገት ሊያስፈልግ ይችላል ማለት ነው። ስለዚህ ወደ ህክምና ቦታ መግባት አለቦት፣ አይሶሌት መደረግ አለቦት ማለት ነው። ለሌሎች ደግሞ እንዳያስተላልፉ እርስዎ አይሶሌት መደረግ ስላለቦት ይህንን በማድረግ ራሱትንም እንደገናም ደግሞ በቅርብ ያሉ ሰዎችንም ፕሮቴክት ማድረግ ይችላሉ ማለት ነው። ይህ አንዱ የመከላከያ መንገድ ነው ማለት ነው። በማርበርግ ቫይረስ ደግሞ ሌላ ህይወታቸው ያለፉ ሰዎችን እንትን የሚሉ ከሆነ የቀብር ስነ ስርዓት ሊሆን ይችላል፣ ወይም መገነዝ ሊሆን ይችላል። በብዛት መንክኪ ማድረግ ካለቦት ራስዎትን ፕሮቴክት ያድርጉ። ፌስ ማስክ ይጠቀሙ፣ አይኖትን ሺልድ ያድርጉ፣ እንደገናም ደግሞ ጉግል ይጠቀሙ። ፌስ ሺልድም ከሆነ ፌስ ሺልድ፣ እንደገናም ደግሞ ግላብ የሚችሉ ከሆነ ግላብን አድርገው ለሞተ ለሪሳ ኬር ያድርጉ። ካልሆነ ግን ባይነኩ ይመረጣል ማለት ነው። እንደዚህ ብሎ ከሚነኩ ከሆነ ወደ እርስ የመተላለፍ እድሉ በጣም ከፍተኛ ስለሆነ ሊጎዱ ይችላሉ እንደገናም ደግሞ ለሌሎችም ሊያስተላልፉ ስለሚችሉ እንደ ከግዴታ ከሆነባችሁ የመከላከያ መሳሪያዎችን እነዚህን ፕሮቴክቲቭ ጊሮች መጠቀምና መልበስ ያስፈልጋል ማለት ነው። ይህ አንዱ የመከላከያ መንገድ ነው ማለት ነው። ሌላኛው ደግሞ ለብዙ ሰዎች ከፍተኛ የሆነ ጥያቄ ምንድን ነው ማለት ነው፣ መዳን ይቻላል ከዚህ በሽታ እንዴት ነው ይዳናል የሚለው ነው። ብዙ ሰዎች እየጠየቁኛለሁ እና ከዚህ ከማርበርግ ቫይረስ በሽታ መዳን ይቻላል ግን በጣም ስሊም ነው። ያ ማለት እንግዲህ የሞት መጠኑ በጣም እስከ 80 ፐርሰንት ድረስ ከፍ ያለ ነው እና በጣም ገዳይ ከሚባሉት የቫይረስ በሽታዎች መካከል አንዱ ነው። ስለዚህ በማርበርግ በሽታ የተያዘ ሰው አብዛኛው ጊዜ ይሞታል። የመዳን ፕሮባቢሊቲው ደግሞ በጣም ትንሽ ነው። ከአስር እስከ ሀያ ፐርሰንት ያሉት ሰዎች በማርበርግ የተያዙ ሰዎች ሊሰርቫይቭ ሊያደርጉና ሊድኑ ይችላሉ። ነገር ግን ሰማንያ ፐርሰንት የሚሆኑት ይሞታሉ እና በዚህ ወረርሽኝ ወቅት በጣም ዲፊካልት የሆነ እንትን ነው ማለት ነው። ወረርሽኝ ነው እና ራሱትን በጣም ይንከባከቡ፣ በጣም ይጠንቀቁ። ቀላል የሆነ መድኃኒት ሚን ቀላል የሆነ በሽታ አይደለም እና ራሱትን በጣም ይንከባከቡ። በወረርሽኝ ወቅት ደግሞ ይሄ ሰማንያ ፐርሰንቱ ፍላክት ሊያደርግ ይችላል ከሀያ ሶስት ፐርሰንት እስከ ዘጠና ፐርሰንት ሊገድብ ይችላል ማለት ነው። ግን ማወቅ ያለባችሁ ነገር በጣም ከፍ ያለ ፐርሰንት ነው ይሄ ራሱ ከሀያ ሶስት እስከ ዘጠና ራሱ በጣም ከፍ ያለ ፐርሰንት ስለሆነ ራሱ ሶስትን ይንከባከቡ። ፕሪቬንሽን ሜቶድ ላይ በጣም ያተኩሩ፣ መከላከል ስለዚህ፣ ታሞ ከመማቀቅ አስቀድሞ መጠንቀቅ የሚባለው እዚህ ላይ በጣም አፕላይ ማድረግ ያስፈልገናል ማለት ነው። እና ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት የጤና እርስ ይሄ ነበረ ከማርበርግ ቫይረስ እንግዲህ ራሶትን ለመጠንቀቅ የሚያደርጉትን የመከላከያ መንገዶች አውርተናል እስካሁን ድረስ ስለዚህ ራሶትን ይንከባከባሉ ብዬ ተስፋ አደርጋለሁ በጥያቄ ካላችሁ ስለዚህ እንትን ላይ ኮመንት ሴክሽኑ ላይ ጠይቁኝ ስለሌላም ደግሞ በሽታ ጥያቄ ካላችሁ ጠይቁኝ ችግር የለውም ላይክ ሼር እና ሰብስክራይብ ያደርጉ ላይክ ስታደርጉልኝ በጣም ደስ ይለኛል። ብዙ ሰው ላይክ ሲያደርግ ለሌሎች ሰዎች ሊደርስ ስለሚችል ሌሎች ሰዎች እንዲጠነቀቁ ስለሚያደርግ ላይክ ያደርጉልኝ፣ ሼር ያደርጉልኝ፣ ሰብስክራይብ ያደርጉ። በሌላ ቪዲዮ እስክንገናኝ ድረስ እያመሰገንኳችሁ መልካም ጊዜ ይሆንላችሁ። ቻው።